ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልጅ እንዳና ናቸው የኔ ደህና ነኝ፣ እግዚአብሔር ይመስገን። ብ ያለው የኔ ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እየተደረጋችሁ ቤተሰብ ሆኖ ማለት እፈልጋለሁ የኔ ውዶች፣ የኔ ማሮች ማለት ነው። እንግዲህ ሰሞኑ ነጺ መታለች። አብርሽ ፍቅረኛ ነኝ እስካሁን ብላለች፣ እና ግርማ ማለኝ የብሪን የምላቸው፣ አረ ሴቶች የኛን አታሰድቡም፣ በእኛ አታሰድቡም። ባለ ትዳር ወንድ ምን ያድርግልሽ? ምን ያድርግልሽ? አሁን እኮ በቅርብ እንደ ግዛር ፍቃድ የልጅ አባት ሊሆንልሽ ነው። ምን ይጠበስ? አሁን የፈሰሰ ውሃ እንዴ ይመለሳል? እንዴ ቤተሰብ እስኪ ንገሩ። ያለፈ ነገር እያነሳች ቪዲዮ ኮሉ እንኳን እያወሩ በየቲክቶ እየተከባበሉ ንግርም አለ እንደ ብዙ ነገሮች ከሱ ጋር ያሳለፍኩ፣ አለ አውጭ፣ አውጭ። ይሄኮ ያለፈ ነገር ነው። እንደ አንቺ ሴት ልጅ አንቺ ነሽ ምታፍሪ እንጂ ወንድ ልጅ ምንም ቢያደርግ ምንም ምንም ወንድ ልጅ ምንም ችግር የለም። አንቺ ነሽ ምታፍሪ። የምሬ ነው ምላችሁ። ልክ አይደሉም ቤተሰብ አውጪ። ምታፍሬ ራስሽ ነው እንጂ አብርሽ አይደለም። አብርሽ እኮ ወንድ ልጅ ነው፣ ችግር የለም። አውጪ። ጉድ እኮ ነው እንዴ! የሮታን ህይወት፣ የሮታን ትዳር ለመበጥበጥ ነው ወይስ የመጣሽ? አብርሽ ለምን አደገ? አሁን ጥሩ ደረጃ ላይ ስለደረሰች መኪና ባለቤት ስለሆነ፣ የቤት ባለቤት ይሆናል በቅርብ እንግዲህ። ራሳችሁ ቤት ካለቅ ወደ ራሳችሁ ቤት ይገባሉ። ይሄ ሁሉ ሮታ ወደ አብርሽ ህይወት ከመጣችሁ በኋላ ኮነ ይህ ሁሉ አብርሽ ደረጃ ይሄ ደረሰ ማለት ነው። እና ቤተሰብ አንዳንዴ ሀፍት ያለ ወንድ አታገቡ፣ እግዚአብሔር ሀፍት ያለ ወንድ አታገቡ። ደሀ ወንድ አግብቼ ከእሱ ጋር ሰርቼ መለወጥ ይሻለኛል። እንደዛ ነው ማለት ሀፍታም ወንድ አታገቡ። እውነቴ ነው ምላችሁ። አሁን ሮታ በዛ ሰዓት ሮታ ወደ አብርሽ ስትመጣ አብርሽ ምንም ነገር አልነበራትም፣ ምንም አልነበረም። ሩታ ወደ እሱ ህይወት ከመጣ በኋላ ነው እንግዲህ አርብሽ እዚህ ደረጃ ላይ የደረሰ ፈመሰ በቃ ጥሩ ደረጃ ላይ የደረሰ መኪና መግዛት የቻለ ቤትም እንደገዛ ፍቃድ በቅርብ የራሳችሁ ቤት ካለቅ ወደ ራሳችሁ ቤት ይገባሉ። ይህ ሁሉ ሩታ ከመጣች በኋላ ነው፣ አርብሽ እዚ ደረጃ ላይ የደረሰ በፊት የት ነበርሽ? የዛሬ አመት የት ነበርሽ? አርብሽ እንኳን ሁለት ጊዜ ቀለበስ ያደርግለት ለሮታ የት ነበርሽ? አሁን ሮታ ጋር ተነጋግረን ሶስታችን ቁጭ ብለን ተነጋግረን ለስራና ለስራ ብቻ ሮታ ተከፍላ እንደመጣች ምናምን የተናገረችው አራብስማ የዛሬ ዘጠኝ ወር ነው። ከኤሉ ጋር ሰርተሻል እኮ ቪዲዮ። ኤሉ ብስቴ ጓደኛ ናት ብለሽ እኮ ከወይና ጋር መተሻል በኤሉ ቤት ማለት ነው የዛሬ ዘጠኝ ወር የት ነበርሽ በዛ ሰዓት? ተማሪ ነሽ። ያው እዚህ ጋ ቤተሰቦችሽን አገናኘሹ። ቤተሰቦችን እንደዚህ ያደረገ አረባክሽ። ከቤተሰቦችሽ ጋር ደግሞ ለምን ታገናኛለሽ? አንችን ሽኮ ሸማግሌ ሳይልቁ ምሳሄሉ ጋራ ምን ጉድ ነው? እንጃ፣ እንጃ። ምን ዘመን ላይ ደረስን? እኔ አሁን በምሳሌ ጓደኛ ብይዝ እኔ ጓደኛ አለኝ ብዬ ነው እንዴ ለቤተሰብ የምነግራቸው? እንዴ ማለት እኔ እንጂ ጉድ ኮን ከቤተሰቦቻችሁን ጋር ታገናኛላችሁ እንዴ? ምን ጉድ ነው? ምን ዘመን ላይ ደረስሽ? ባለተዳርሽ ቢሆን ከዚህ በፊት ብዙ ነገር ብታሳልፉ ከሆነ ቤተሰቦችሽ አውቆ ከሆነ እንዴ፣ ምን ብለሽ ነው አሁን? አብርሽ ፍቅረኛ ነው ብለሽ ፍቅር ምን ነበረች? አብርሽ ፍቅረኛ አደለች? የአምስት ዓመት አንቺ ከፍቅር በፊት ነው ወይስ ከፍቅር በኋላ ነው የመጣሽው? ፍቅር ከወጣችሁ በኋላ እኮ ነው ሮታ ይመጣችሁ ማለት ነው። አንዳንድ ሰዎች ደግሞ ከፍቅር ጋር የምታገናኙ ሰዎች አላችሁ። ሴት ሆናችሁ ሴት ልጅ ላይ አረ በጣም ነው የምትደብሩ። በቃ ሮታና ፍቅር አብርሽ እኮ አንድ አንድ እህትና ወንድሞች ናችሁ። በቃ ታረቁ፣ በቃ እነሱ ፍቅርን አውጩ እዚህ መሃል ላይ ማለት ነው። ፍቅር እያስገባችሁ ደግሞ ሌላ ነገር አታወሩ። እነሱ ፍቅር ናቸው፣ በቃ ታረቁ። ብዙ ነገር እኮ ከእነሱ ጋር ቪዲዮ ሰሩ። በቃ ፍቅርን አታሰደቧት፣ ፍቅርን አውጡ ከዚሁ መሀል ውስጥ ማለት ነውና። እቺ ለጤና አደለችም ልጅቷ ማለት ነው። ነጻነት ነው ማንም የምትባለው፣ እያለቃቀሰች ጭራሽ አልመጣቸው እንዴ! ከሰው ህይወት ውጪ እንጂ ሰርተሽ ተለው ውጪ እንዴ! ወንድ የለም እንዴ? ወንድ ሞልቶ አለ እኮ ከአርብሽ ውጪ ወንድ የለም እንዴ? አሁን አርብሽ ስለተለወጠ ነው ሁሉም ሴት አርብሽ የሚፈልገው ማለት ነው። እንዴ ወይ እግዚአብሔር ነው የምላችሁ። ሀፍታም ወንድ አታገቡ። እውነቴ ነው የምላችሁ ቤተሰብ እ ሀፍታም ወንድ አታገቡ። ደሀ ሰው አግርታችሁ ሰርታችሁ አንድ ላይ ተለወጡ እንጂ ሀፍታም ወንድ አታገቡ። አሁን አብርሽ እዚህ ደረጃ ላይ ስለደረሰ ብዙ ሰው በጣም በአብርሽ የሚቀና ሰው አለ። እውነቱን ለመናገር እሱ ሰርቶ ባገኝ እሱ ሰርቶ በተለወጠ ሰው የሚቀናም አለ። እውነትን ለመናገር ማለት ነውና እች ልጅ አሁን እንግዲህ እያለቀቀሰች እስከ ዛሬም ከእሱ ጋር እናወራለን። ይህ በፊት እኮ የልጅነታችሁ ፎቶ እኮ ነው። ልጅ ነበር ሆነ ለመናገር። አሁን እኮ አደገ፣ ጎረመሰ፣ ልጅ አባት ሊሆን ሆነ ለመናገር። ወይ ስሮታን ሄሮታን ማለት ሄሮታን ትዳር ለመበጥበጥ ነው የመጣችሁ። አረፋ ጣሪፍ፣ ወደ ራሳቸው ተመለሱ። እስኪ የተጣለ ሰው ሲያነሱ ለካ ማንኛውም ሰው ይፈልጋል። ጉድቁ የዛ እስከ ዛሬ ተደብቃ ቁጭ ብላ ዛሬ የአብርሽን ስም ለማጠፋት ወይስ ተገስተሽ ነው የመጣሹ? አውጫ ምትጎጂ አንቺ ነሽ፣ የምታፍሬ አንቺ ነሽ፣ አብርሽ ሳይሆን ማለት ነው። እና በቃ የሆነ ቪዲዮ በቪዲዮ ኮል በኢሞ እያወሩ እሱን እንግዲህ እየተቀባበሉ አብርሽ እንዲ ነው

ምን አይነት ሴቶች ናቸው ግን? አሁንስ በጣም ነው የምታስጠይሺ። ጥሩ ነገር ሰርተሻል ይመስልሻል? በመልካም ነገር እንኳን ብትመጪ የአብርሽና የሮታን ስም አንስተሽ ብትመጪ በስነ ስርዓቱ ጥሩ ሰብስክራይብ ታገኛለሽ ነበር። የእነሱ ስም የአብርሽን ስም አንስተሽ በመጥፎ ነገር ስለመጣሽ ነው ሁለት ሺህ እንኳን አልገባሽም። ስለዚህ በጣም ነው የምታፍሩ። ከባድ ናቸው ሴቶች ማለት ማየት ነው። እና እኛን አታሰድበውን ባካችሁ።